ሰላም ሰላም የተወዳችሁ እና የተከበራችሁ የአርሰናል ኢንፎ ፕላስ ተከታታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ በጣም አዳዲስ የተሰሙ መረጃዎች አሉ። እነዚህ መረጃዎች ምንድን ናቸው? የቶማስ ፓርቲን ኮንትራት ጉዳይ የተመለከተ አንድ አዲስ መረጃ አለ። አርሰናል አንድ ተጫዋች አስፈርሟል። ይህ ተጫዋች ማን ነው የሚለውም በዛሬ ስፖርታዊ ዜናችን ላይ አጋራችኋለሁ። አርሰናል በጣም የዝውውር ፍላጎቱን አሁን በግልጽ አሳይቷል ማለት ነው። ዝውውሩን ለመጨረስም አሁን እንቅስቃሴ ጥሩ እንቅስቃሴ እያደረገ ይገኛል። ከቪክቶሪ ኮሬሽ እና ከቤንጃሚን ዝውውር ጉዳይ ጋር የተገናኘ አንድ አዲስ መረጃ አለ። እሱንም አጋራችኋለሁ። ከእናንተ የሚጠበቀው ግን ቪዲዮን እስከ መጨረሻ ድረስ በጥሞና መከታተል ነው። ቪዲዮን ላይክ እያደረጋችሁ እንዲጀምሩ ልኝ ለሁላችሁም በአክብሮት እየጠየቅኩ ወደ መረጃው አልፋለሁ። ኬፓ አሪዛባላጋ በይፋ በአርሴናል የሚያቆየው ውል ተፈራርሟል። ኬፓ በዚህ የዝውውር መስኮት በይፋ ወደ ክለቡ የተቀላቀለ ሁለተኛ ተጫዋች ሆኗል። ሁሉም ሰነዶች በይፋ ተፈራርሟል ተጠናቀዋለም ሲል ሃንድ ኦፍ ኦዚል ዘግቦታል። ዴቪድ ኦርስተንም ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ተጫዋቹ ሙሉ ለሙሉ ወደ አርሰናል መዘዋወሩን የሚያመላክት ዘገባዎቹን ይዞ ወጥተዋል። ፋብሪ ዞርማኑም ተጫዋቹን ከቼልሲ ወደ አርሰናል ሄር ዊጎ በሚለው ቃል አጠናቆታል ማለት ነው። ኬፓ አሪዛባላጋ ሁለተኛ የአርሰናል ፈራሚ መሆኑንም ተረጋግጧል። ከማርቲን ዙቢመንዲ በቀጠል ኬፓ አሪዛባላጋ የአርሰናል ተጫዋች መሆኑም ተረጋግጧል። በአጥቂ መስመር ላይ አዳዲስ መረጃዎች እየወጡ ይገኛሉ። እሱም መረጃ እንመለከታለን። አርሰናል በክረምት የዝውውር መስኮት እስከ አምስት የሚደርሱ ተጫዋቾችን ለማስፈረም ይሰራል። ከእነዚህ ውስጥም ተከላካይ ያስፈርማል ሲል ተዘግቧል። የተከላካይ ሊያስፈርም የሚችለው ተከላካይ በተመለከተ ወደ መሀል መስመር ላይ አጋራችኋለሁ። አጥቂ ላይ የተመለከተ አዳዲስ የወጡትን መረጃዎችም እንመለከታለን። በዘጠኝ ቁጥር አጥቂ ቦታ የሚወጣው ወጪ የሌሎች ቦታዎችን የሚወጣው ወጪ ይወስናል ተብሎ ይጠበቃል። ይህ ቦታ ላይ ዝውውሩ እንደተጠናቀቀ ሌሎች ቦታዎች ላይ ከፍተኛ ስራ እንደሚሰራ ከይዛን ካን ዘገባ ለመረዳት እንችላለን። ሼሽኮን የተመለከተ መረጃ ላጋራችሁ ለቢዚንግ ያርሲያል የአጥቂ ፍላጎትና አሁን በእግር ኳስ አለም ላይ ያለውን የአጥቂዎች ጥረት እያወቀ ለአርሲያል ከባድ ስምምነት ለማቅረብ እየሰራ ይገኛል። በዚህ ምክንያትና አርሲያል ለአጥቂ ዝውውር ከፍተኛ ገንዘብ ላለመውጣት ካለው ፍላጎት የተነሳ ስምነቱ መዘገብቱንም አሁንም ኢዛንካን ይዞት የወጣ መረጃ ይጠቁመናል። አንድሪያ ቤርሳ የሼሽኮ ወይም የቪክተር ዮክሬስ ዝውውር ካልተሳካ ፊታቸውን ወደ ሌላ አጥቂ እንደሚያዞሩ አሁንም ኢዛንካን ይዞት የወጣው መረጃ ይጠቁመናል። ከቀጣይ ወር ጀምሮ የመጀመሪያ ዝውውር ጉዳይ በጣም ፈጣን እንደሚሆን ይጠበቃል። አርሰናል በሐምሌ ወር ላይ በእኛ ሐምሌ ወር ላይ እንግዲህ ዝውውር በዝውውር ላይ በጣም በንቃት እንደሚሳተፍ ከተለያዩ ታማኝነት ካላቸው ሚዲያዎች በሰፊው እየተዘገበ ይገኛል። ለክለቡ ቅርበት ያላቸው ምንጮች እንደሚጠቁሙት ከሆነ ስፖርቲንግ ሊዝበን ዮከረስን ለመሸጥ ያላቸውን ፍላጎት ከጊዜ ወደ ጊዜ ይበልጽኑ ግልጽ እየሆነ መጥሷል። እናም ዋጋቸውን ዝቅ ሊያደርጉ የሚችሉበት እድል እንዳለ እየተዘገበ ይገኛል። ምንም እንኳን ባለፈው የውድድር ዘመን 39 ሊግ ግቦችን ቢያስቆጥርም የፖርቱጋል ፕሪሜራ ሊጋ ለፕሪሚየር ሊግ ፍፁም የራቀ ስለሆነ ሰባት ዓመቱ አጥቂ ይልቁኑ ለሼሽኮ ቅድሚያ ይሰጣል ተብሎ ይጠበቃል ሲል ኢሳንካን ዘግቦታል። አርቴታ ቡድኑ ወደ ሲንጋፖር ተጉዞ ከሚያደርገው የወዳጅነት ጨዋታ በፊት አጥቂ እንዳያስፈርሙለት እንደሚፈልግም ተዘግበዋል። አርሰናል ቅድሚያ የሚሰጠው ለቤንጃሚን ሴስኮ ዝውውር እንደሆነ ኢዛንካን ይዞት የወጣው መረጃ ይጠቁመናል። ከቪክቶር ዮከረስ እና ከቤንጃሚን ሲሶኮ ዝውውር ጉዳይ ጋር በተገናኘ አሁንም ይሆን ግልጽ የሆነ ነገር የለም። ለተጫዋቹ ሁለቱንም ተጫዋቾች አርሴያሎች ስካውት እያደረጓቸው ንግግር ላይ መሆናቸውን የሚያመላከት መረጃዎች ሲወጡ ነው እንጂ ዝውውሩ በተመለከተ በአንድ ቀን የቪክቶር ዮከረስ ዝውውር በደንብ ጎልቶ ይወጣል። በሌላ ቀን ደግሞ የሼሽኮ ዝውውር በደንብ ሲወራ እንሰማለን። ነገር ግን አሁን ላይ ከደሞዝ እና ከተለያዩ ከዝውውሩ ገንዘብ አንጻር ቤንጃሚን ሲሶኮ ውድ ሆኗል። ነገር ግን የማይክል አርቴታ መጀመሪያ ተመራጩ ቤንጃሚን ሲሶኮ ከመሆኑ ጋር በተገናኘ ድርድሩ ጥቂት ሳምንታቶችን ሊፈጁበት የሚችልበት እድል በጣም ሰፊ እንደሆነ ተዘግቧል። በተለይ አርቢ ላይፕዚጎች አጥቂ እጥረት በገበያው ላይ ስላለ ተጫዋቹን በቀላል ገንዘብ ይለቁታል ተብሎ እንደማይጠበቅ ዛሬ የወጡ መረጃዎች ይጠቁመናል። ኖርጋርድን የተመለከተ አዲስ መረጃ ወጥቷል። አርሲያሎች በዛሬ ዕለት ለኖርጋርድ ዝውውር እስከ 11 ሚሊዮን ዩሮ ድረስ ማቅረባቸውን ከዴቪድ ኦርንስተን ዘገባ ለመረዳት እንችላለን። ከዚህ ዝውውር ጉዳይ ጋር በተገናኘ አርሲያሎች እስከ 28 የሚያቆየውን ኮንትራት በግል ስምነት ላይ መድረሳቸውን ከኒኮላስ ሺራ ዘገባ ለመረዳት እንችላለን። ኖርጋርድ በአርሲያል እስከ 28 የሚያቆየውን ኮንትራት ከስምነት ላይ ደርሷል ሲል ኒኮላስ ሽራ ከአርሲያል ጨዋታ ዝውውር ጉዳይ ጋር በተገናኘ ዘግቧል። ቶማስ ፓርቲን የተመለከተ መረጃ ላጋራችሁ። ቶማስ ፓርቲ እንደሚታወቀው የቶማስ ፓርቲ መልቀቅ በጣም እውን እየሆነ መጥቷል። ቶማስ ፓርቲን ለማስፈረም ደግሞ አትሌቲኮ ማድሪዶች በነፃ ዝውውር ካርሲያን ለማስፈረም እንቅስቃሴ መጀመራቸውን የሚያመላከት መረጃዎች ወጥቷል። እናም ሳዲ አርሰናሎች ለቶማስ ፓርቲ ተተኪ ይሆናል ተብሎ ከአርሰናል ጋር ስማቸው የተያዙ ተጫዋቾች በሊጋቸው የነበራቸውን ቁጥራዊ መረጃዎችንም እንመለከታለን። ኖርጋርድ ከብሬንትፎርድ አርሰናሎች ለማስፈረም የመጀመሪያ ጥያቄ ማቅረባቸውን ዛሬ ላይ ተሰምተዋል። ባሌባን ከብራይተን አርሰናል ለማስፈረም ይፈልጋሉ። አጉሜን ከሲቪያ ለማስፈረም አርሰናሎች ሶስት ተጫዋቾችን በእጩነት የቶማስ ፓርቲ ተተኪ ለማድረግ እየተንቀሳቀሱ ይገኛሉ። ኖርጋርድን በተመለከተ ዴቪድ ኦርንስታይን ይዞት የወጣውን መረጃ ላጋራችሁ። ብሬኪንግ ኒውስ፣ አርሰናል የብሬንትፎርዱ አማካኝ ክርስቲያን ኖርጋርድን ለማስፈረም 11 ሚሊዮን ዩሮ ማቅረባቸውንም ተዘግቧል። አርሴናል ለኖርጋርድ ያቀረበውን ጥያቄ ውድቅ ተደርጓል። ነገር ግን ንግግሮች ቀጥሏል። ኖርጋርድ አርሴናል መቀላቀል እንደሚፈልግም ተዘግቧል። ብሬንትፎርድ አርሴናል ያቀረበውን ጥያቄ በላይ ይፈልጋሉ። ንግግሮችም በመካሄድ ላይ ናቸው። ኖርጋርድ አርሴናል መቀላቀል ብቻ እንደሚፈልግ ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ኖርጋርድን የተመለከተ በጣም ሰፋ ያሉ መረጃዎችን በተደጋጋሚ እየወጡ ይገኛሉ። ኒኮላስ ሽርን ባጋራው መረጃ መሰረት ድርድሮች አሁንም ቢሆን ቀጥሏል። ነገር ግን እስከ ሀያ ስምንት የሚያቆየውን በግል ጥቅማጥቅም አርሴናሎች መስማታቸውን የሚያመላከት ነገሮች ኒኮላስ ሽርም አውጥቶታል። እናም አርሰናል የቶማስ ፓርቲ ተተኪ ድሆን ተጫዋቹን ከብሬንድ ፎርድ ለማስፈረም እንቅስቃሴ ማድረጋቸውን የሚያመላክት መረጃዎች ሲወጡ ነበረ። በመሀል መስመር ላይ የቶማስ ፓርቲን ጉዳይ በተመለከተ አንድ አዲስ መረጃ ወጥቷል። ቶማስ ፓርቲ ለመልቀቅ በጣም መቃረቡን የሚያመላክት መረጃዎች ወጥቷል። ምንም እንኳን አርሰናል እና ቶማስ ፓርቲ በኮንትራት ጉዳይ ላይ አሁንም ቢሆን ንግግር ላይ ቢሆኑም፣ ነገር ግን ከደሞዝ ጭማሪ ጋር በተያዘ ቶማስ ፓርቲ አርሰናሎች የደሞዝ ጭማሪ የማያደርጉለት ከሆነ በአርሰናል ቤት እንደማይቆይም እየተዘገበ ይገኛል እንደ አማራጭነትም አርሲያል የሲቪ የመሃል መስመር ተጫዋች ሆነውን አጉሜን ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። አሁን ላይ ግን እንደተሰማው መረጃ መሰረት የብሬንትፎርዱ የመሀል መስመር ተጫዋች ሆነውን ኖርጋርድን ለማስፈረም አርሲያል ከስምምነት ላይ ለመድረስ መቃረባቸውን የሚያመላክቱ መረጃዎች በሰፊው ተዘግቧል። ኬፖ አሪዛባላጋን በተመለከተ ሙሉ ለሙሉ ተጫዋቹ የአርሰናል ተጫዋች መሆኑም ተረጋግጧል። ዝውውሩም ተጠናቋል ማለት ነው። በክንፍ መስመር ላይ የምንመለከታቸው መረጃዎችን ላያጋራቸው፣ በክንፍ መስመር ላይ አርሰናል የሮድሪጎን ጉዳይ በቅርበት አሁን በቀጣይ እንደሚከታተላቸው በሰፊው ተዘግቧል። ተጫዋቹ ከሳንቲያጎ በርናቤው እንደሚለቅም በሰፊው እየተዘገበ ይገኛል። ማርካ ይዞት በወጣው መረጃ መሰረት ቀጣይ ሮድሪጎን ከሪያል ማድሪድ እንደሚለቅም ተዘግቧል። ሪያል ማድሪዶችም ከየትኛውም ክለብ የሚመጣላቸውን ጥያቄ ለተጫዋቹ ለማጤን እየተዘጋጁ መሆናቸውን በሰፊው ተዘግቧል። ፋብሪዚዮ ሮማኖ ይዞት ወጣው መረጃ መሰረት ኬፓ አሪዛባላጋ ወደ አርሰናል ሂር ዊጎ ተብሏል። ቀጣዩ ዝውውር በቅርቡ ልንሰማው የምንችለው ኖርጋርድ ወደ አርሰናል የሚቀላቀልበት እድል በጣም ሰፊ እንደሆነ ተዘግቧል። በአጥቂ መስመር ላይ የሚደረገው ድርድር ግን በጣም ጊዜያት እንደሚወስድ በጣም እየተዘገበ ይገኛል። ምክንያቱም አርቢ ሌቪዚንጎች በቀላሉ ተጫዋቹን ይለቃሉ ተብሎ አይጠበቅም። ቤንጃሚን ሴስኮን በተመለከተ ተጫዋቹ ላይ እየተለጠፍበት ገንዘብ ያው በተደጋጋሚ ጊዜ ነግሬያቸው አውጥቸዋለሁ ከሰማኒያ እስከ መቶ ሚሊዮን ዩሮ ድረስ ለተጫዋቹ ይፈልጋሉ። አርሰናል ደግሞ እስከዚህ ያህል ገንዘብ አውቶ ተጫዋቹን ለማስፈረም አይፈልጉም። ንግግሮችም ቀጥሏል። ቪክተሪ ኮሬሽንም በጎን ለጎን አርሰናሎች ተጫዋቹን ለማስፈረም ድርድር እያደረገ እንደሆነ ተዘግቧል። ለተጫዋቹም የመጀመሪያ ጥያቄ ለማቅረብ ዝግጅት ላይ መሆናቸውን ተዘግቧል። ቪክተሪ ኮሬሽንም የተመለከተው መረጃ ይህን ይመስላል። በዛሬ ዕለት አንኳር አንኳር የተሰሙት ኬፖ አሪዛባላጋ ወደ አርሰናል ሰተዘዋውሯል ኖር ጋር ድም ወደ አርሰናል ለመዘዋወር በጣም መቀረቡን የሚያመላክት መረጃዎች ወጥቷል። ተከላካይ ላይ ብያችሁ ነበር አጋራቸዋለሁ። ተከላካይ በተመለከተ ተከላካይ አርሰናል ሊያስፈርም የሚችለው ተጫዋች ጆዌል አንቶ እንደሆነ እንደሆነም ተዘግቧል። በዚህ ሳምንታቶች ውስጥ ተጫዋቹ ወኪል ለንደን መገኘቱ የተጫዋቹ ዝውውር እውን የመሆን እድሉ እየሰፋ መውጣቱን ያመላክታል። ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የዛሬ ስፖርታዊ ዘራችን መረጃ ይህን መሰል። ሌላ ቪዲዮ እስክንጋር መልካም ሚተኛቸዋል